ሊቀ ሰማዕት ቅዱስ ጊዮርጊስ። እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የሊቀ መልአክት ከቅዱስ ጊዮርጊስ ገድሉን ይህንን እናሰማለን። ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ ሰማዕቱ ሰማዕቱ የቅዱስ ጊዮርጊስ ታሪክ። የቅዱስ ጊዮርጊስ አባት ቀጳዶቂያ ሀገር ይኖር የበ ቀጳዶቂያ ሀገር ይኖር የነበረ አንስጣጢዮስ የተባለ መስፍን ነው። እናቱ ቴዎስታ የተባለች ፍልስጤማዊ። የዚህም ቅዱስ አባት የሞተው በልጅነቱ፣ ስለሆነም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። ሀያ ዓመትም በሞላው ጊዜ መስፍኑ የአስራ አምስት ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤይሩት ሀገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎኑን በኃይለ መስቀል ድል ነስቶ ገድሎታል ወደ ድል ነስቶ ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው ሃያ ዓመት በሞላ ጊዜ ወደ ንጉሥ ዱሪያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖትን እንዲያመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ ከማዘኑ የተነሳ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹን ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን በመድኃኒታችን ኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳንን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ሲቃይን አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው ቁስሉን የሚያድነው ነበር። ለሶስት ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርነት አክሊልን እንደሚቀበል ነገረው። በዚህ ጊዜ ቃል ኪዳን ገባለት ለሰባት ዓመት በጽኑ መከራና በሲቃይም እንዲህ በተጋድሎ እንደሚኖር በዚያም ስሙ ለ ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱድያኖስ እጅግ አዝኖ አትናሲዎስ የሚባል ታላቅ ስራየኛ ካስመጣ በኋላ መርዝንና መርዝን ቀምሞና በጽዋ መልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው መርዙን በፍጥነት የሚገድል ነበርና ወዲያውን የሚሞት መስሎት ነበር ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣው ምንም ጉዳት ሳይደርስበት ቀረም የእግዚአብሔር ድንቅ ሥራ በመሆኑም ይህንን ተአምር አይቶ ያ መሰሪ በክብር ባለቤት በጌታችን በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ቻለም። ቁጥራቸው 3700 ነፍስ የሚሆኑ ሌሎች ብዙዎች ነፍሳትም ከእርሱ ጋር በሰማዕትነት ሞተው የህይወት አክሊል ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስን በንጉሱ ዱዲያኖስ በሰባ ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸውን የእንጨት ወንበሮችን ቅዱሱን እንዲበቀሉ ቅዱሱ እንዲበቀሉ እንዲያብቡ እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስን በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱ እንዳሉት አደረጋቸው። የአምላክ ድንቅ ስራና ተአምርንም አይተው ቁጥር የሌላቸው ብዙ አዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በነጎድጓድ ብረት ምጣድ ውስጥ አበሰሉት አቃጥለውም ማሳረረውም ስጋውን አጥንቱን ፈጭተው አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ሰበከ። በዚያን ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ ደነቁ፣ በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አግጡ ማመናቀቷቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓዱ ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ስራው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አስተማሩ፣ የገሃነምንም ወሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገስታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አስነሳ እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔር መልአክ ማዕድ አቀረበለት። በዚህ ጊዜ የድሃ ሴት የቤቱ ምሰሶ ላይ ቅርንጫፉን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምራይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ ለምናለው። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንል ዘንድ ለምንሃለው። እርሱም ሴትቱን ስለ ጌታችን ኢየሱስ ክርስቶስ እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት አይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አላት፣ እንዲሰማ እንዲናገር እንዲሄድና እንዲያገለግለኝም እኔ ሻለው። በዚህ ጊዜ ንጉሱ በሀገሩ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቷ ደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፉ እንደበቀለ ነገሩት። ንጉሱም ይህንን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኮርም እንዲያበራዩ ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሦስተኛ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሱም ከሞት እንደተነሳ ሲመለከት ደነገጠ አደነቀም። ዳግመኛም ንጉሱ ቅዱስ ጊዮርጊስን በመሸንገል በመንግስት በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ ዘዝብ እኔ ስሰዋ እንዲ እኔ ስሰዋ እንዲያዩ አለው። ንጉሱም ይህን የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስተው ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊት መዝሙርን አነበበ። በዚህ ጊዜ የንጉሥ ዱድያኖስ ሚስት ንግሥት እለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም የእግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን አስተማራት። ንግሥቷም ትምህርቱ በልቦኗ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ላማለክ ተሰዋ ለማለት ሰው ሁሉ እንዲሰበሰብ ለሕዝቡ ተነገረ። አዋጁን የሰማችሁ ያች ድሃ መበለትም ሰውን እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ ወደን የሚመጣ ዘንድ በክብረ ባለቤት በጌታ ኢየሱስ ክርስቶስ ስም እዘዘዋለው። በዚያም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ወሰደው ወደ ጣዖቱ ቦታ ወደ ጣዖቱ ወታ ሄዶ አዘዘው። በጣዖቱ ያደረ የአርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በህዝብ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣዖታቱም ከአገልጋዮቹ ጋር አጠፋቸው። ንጉሱን ከወገኖቹ ጋር አፈረ። ንጉሱም ተበሳጭቶና ተቆጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን? ንጉሱም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ቤተ ሚስቱን ወደ ክርስቲያን እንዲቀየራት እንደ ቀየራት ማወቀ። ከዚህ በኋላ ከከተማዎች እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገስታቱን በዚህ ጊዜ አፍረው ደነገጡ። ከዚህ የባሰ ኃፍረት እንዳያመጣባቸው ራሱን በሰይፍ እንዲቆርጠው ንጉሥ ዱድያኖስን መከሩት። ንጉሱ ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ። በዚህ ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳት ከሰማያ ወርዶ ሰባውን ነገሥታት እንዲያቃጥላቸው መከራውን ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውኑ እሳት ወርዶ ሰባውን ነገሥታት ከሰራዊቶቻቸው ጋር አቃጠላቸው። በዚህ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው፣ እንዲህም አለው። በምድር መታሰቢያ የሚያደርግ ሁሉ እኔ ኃጢአቱን እደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ ስም በስም የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ከዚህ በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማይ አክሊላትን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብሱ ጠቅለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቅ ተአምራት ተደርገዋል። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን፣ የሰማያቱም ረድኤት ለሁላችን ሕዝበ ክርስቲያን ከሥጋና ከነፍስ መከራ ይሰውረን። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስፈር ቪዲዮን ላይክ በማድረግ ብዙ መንፈሳዊ ለእናንተ የሚጠቅሙትን በተለይም በስደት ሀገር ያላችሁ ማግኘት የማትችሉትን የጸሎትና የምስጋና መጽሐፍ እንዲሁም ድርሳናትን የምናቀርብበት ነውና መንፈሳዊ ድጋፋችሁ አይሌ እንላለን።